እኔ እኔ አንተን ታውቃለህ፣ እንዴት እንደምታዘዝብኝ የሆነ ነገር ስትለኝ እንዴት እሺ እንደምልህ፣ ስትናደድ ስትቆጣ እንዴት እንደምፈራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኛ ሀገሬ ልጆች እንዴት አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዙ ትበል። እስኪ እስኪ አዲስ አበባን እያየን ወሬ እናውራ ማለት ነው። እንዴት ናችሁ? ስራ እንዴት ነው? ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው። እኔ የምለው አንዳንድ ጊዜ ማለት ነው አዲስ አበባን ስናይ በቃ የሆነ ሰላም ሰላም የሚሸት ነገር ነው የምናየው። ሁሉም ነገር ምናምን ነገር ማለት ነው እና የምናየው ሌላ ነው የምንሰማውም ሌላ ነው። እንደምታዩት አዲስ አበባ ሁሉም ነገር ሰላም ነው፣ ፒስ ነው። ብዙ ወጣቶች ሲንቀሳቀሱ በጣም ስራ ላይ ሆኖ እናያቸዋለን። እጅግ በጣም ምንም እንደማያስፈራ ሁሉም ነገር እጅግ በጣም ሰፊ እንደሆነ ሁሉም ነገር ይነግሩናል። እንደምታዩት ማለት ነው፣ እንደምትሰሙት። ያው እኛ አብዛኛውን የምንሰማውን ነገር ነው የምናምነው እዚህ ሀገር ያለን ሰዎች ማለት ነው። የምናየው ያው የሚያሳዩንንና የምንሰማውን ነገር ነው የምናምነው ማለት ነው። ምክንያቱም እኛ አላየነውም ግን የሚያሳዩንን እናያለን ይቅርታ ከዛ በመቀጠል ደግሞ እንግዲህ ዛሬ እስቲ የምትወዷቸውን ካፕሎች እጅላችሁ መጥቻለሁ እና የሀይሜ ሸበላ ደግሞ ሰልችቶኛል። እኔ በቃ ሰላም አጥቻለሁ፣ ሰልችቶኛል፣ በቅቶኛል፣ ደክሞኛል ምናምን እንዴ። እኛ ቢበቃ እኛ ቢበቃ ታዲያ ምንቸገረን? እኛም ሰልችቶናል። እናት እናንተን እያየን እዚህ ተቀምጠን እኛም ሰልችቶናል። ያልሰለችው ሰው አለ መስሏችኋል? እናንተ ደግሞ አገር ሆናችሁ ምን ይፈሳችኋል? እናቴ በነገራችን ላይ እናንተ እየቀሉ ቀልድ ነው፣ እና እንደው በሰው ህይወት እየገቡ ሰዎች ምን አለ ባመሰቃቀሉ። የምር እንዲሁ እናንተ ሰዎችን ወይም የሰዎችን ስኬት ወይም ደግሞ ሰው ሆናችሁ ሰው ማለት ሰው እንዲመሰቃቃል እንዲውያው ለማገኘትም እንኳን ብላችሁ በቃ ሰውም ማመሰቃቀል ምን አስፈለገ? ለምንስ ያስፈልጋል? ለምንስ ነው? በነገራችን ላይ አዲስ አበባ ሲያምር እዩትማ፣ በጣም ነው የሚያምረው። የምር እንዴት እንዳማረኝ! ኦ ማይ ጋድ፣ የምር በጣም ነው የሚያምረው። እና ባለፈው ደግሞ ያው የሃይሚ ፍቅረኛ ነው ብሎ አሸበልገ። አዎ ያኔ ለቀልድ ብሎ ቀለበት ያሰረላት ሰውም ደግሞ ሸሚዟት የተቀበለች የነበረው ማለት ሰው እንዴት ነው የዚህን ያህል ጥግ ድረስን የምለው። እኔ እኮ ተናግሬ ነበር ሲጀመር ማለት ነው፣ ፕራንክ ነው። እንደገና ደግሞ ዩቱብ እንዲከፍት ስለፈለገ ነው በነሱ፣ ማለት እነሱን አጋይቶ እንደገና ደግሞ እሱ ጋር ሲያወራ በቻናሉ ይዞ ለመንጣት ስለሚፈልግ ነው ይሄን ነገር ያነሳው ከነሱ። ትናንትናም ሰምታችኋል። ቢያንስ ከኛ ከጓደኞች እንኳ አንድ ነጥብ አግኝተህ ቢሆን ምን ነበረበት? እነዚህ ልጆች እኮ ተለያይተው ነበር ብሎ አስታራቂው ልጅ ሲነግረው ሰምቻለሁኝ። አያችሁ፣ እንዲ ይገርማል። ሰውን አጣልቶ ቢዝነስ መክፈት እንዲው ምን ይሉታል? የምር በጣም ነው የሚያስጠላው። እምንኛው ሰዓት ላይ እና ምንኛው ጊዜ ላይ እንዲሆን ግራ የሚያጋባ ነገር ነው። የምሬ ነው የምላቸው። አሁን እሱ እንግዲህ እንደዛ የሚያደርገው ውሸቱን ነበር ማለት ነው። ደግነቱ እሷም አላመነችውም፣ እሷም አልፈለገችም እንጂ ማለት ነው። እንደገና ደግሞ ይሄን ነገር አድርጌልሽ ያለሁ ብሎ ሙግት የገጠመው ከምትወደው ሰውዬ ጋር ላለያያት የነበረው ደግሞ ይሄንን ቻናል ለመክፈት ነው። የሚገርማቸው ነገር ቻናል ከፍቶ በቻናሉ ይቅርታል ጠይቃቸው ብሎ ይዟቸው መጥቷል። የሰው እንዲዝህ ሰው አጣልቶ ሰውን አጋይቶ ቢዝነስ መክፈት እኛ አበሾች የምር ወላ ተቸግረናል። እንዴት ራሱ እንዴት መስራት እንዲያለብን ራሱ አላወቅንም። የሆነ ብዙ ነገር እንደሚደርስ አላወቅም ልበል፣ አላቅም ብቻ በጣም የሚያስጠላ ስራ ነው። ምን አለ በእውቀት መንገድ ቢሄር ኖሮ በቃ ይሄን የሚመለከቱ ታናናሽ ወንድሞች ታናናሽ እህቶች፣ እንደዚሁም ደግሞ በቃ በዛ አይደል እንደ የፈመሱት ወይም ደግሞ በቃ ማበላሸት ነው እኮ ይሄ። በጣም ነው የሚያስጠላው፣ የምር በጣም ነው የሚያስጠላው፣ በጣም ሰው ጥግ ድረስ እንዴት ለምን? እንዴት እውቀት ጠፋ? እንዴት ተምረው የል እንዴ ስንት ዓመት ስንት ዓመት እስክርብቶና ደብተር ተፈጅቶ የተማረ ሰው እንዴት ይሄን ያደርጋል? በጣም ነው የደበረኝ የምር።